በዕለታዊ መረጃዎች እና ዘገባዎች ይዤ መጥቻለሁ። መረጃ እና ዘገባዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ይዣለሁ። በተለያዩ አካባቢዎች ውጊያዎች እየተደረጉ ነው አሉት። በተለይ በደቡብ ጎንደር የተለያዩ አካባቢዎች፣ እንዲሁም ደግሞ በሸዋ ቀጠና በርከት ያሉ ውጊያዎች ሲደረጉ ውለዋል። ከዚህ አንጻር ያሉ ዝርዝር መረጃዎችን የማድረሳችሁ ይሆናል። ውጊያዎች እንግዲህ ባለፈው ጥቅምት መጀመሪያ ተይዞ እንደነበረ ቅድ ሁለት አይነት ስልት እየተከተሉ ያሉ ውጊያዎች ናቸው። የሌሊት የሽምቅ ውጊያ የሚባለው አይነት ነው በተለያዩ አካባቢዎች ሲደረግ ያለው መንግስት በሌሊት በበርካታ አቅጣጫዎች ኃይል በማሰማራት የፋኖ ቀጠናዎችን ለመቆጣጠር የሚያደርጋቸው ዘመቻዎች ናቸው በብዛት እየተስተዋሉ ያሉት ከዚህ አንጻር ነው። እንግዲህ በርከት ያሉ የግንባር መረጃዎች በተለያዩ አካባቢዎች ያሉት። ከዚህ ባሻገር እንደዚሁ ፋኖ ዋና ከተማዋን ተቆጣጥሯል። ከዚህ ጋር በተያያዘም እንደዚሁ ዝርዝር መረጃ የማደርሳችሁናል። እየተከታተላችሁ አብራችን እንድትቆዩ ነው በአክሮት የምጋብዛችሁ። በተለያዩ አካባቢዎች ያሉ ውጊያዎች አሁንም እንደቀጠሉ ናቸው። መንግስትም በየአካባቢዎች ተጨማሪ ኃይል እያስገባ ነው ፋኖም እንደዚሁ የተለያዩ የፋኖ አደረጃጀቶች ወታደራዊ ግንባታ እና ስልጠናዎችን እያደረጉ ነው የሚገኙት። ከዚህ አንጻር እንግዲህ ያለው ውጊያ በአጭር ጊዜ የሚቋጭ ወይም ደግሞ በአጭር ጊዜ መፍትሄ የሚያገኝ አይመስልም። አሁን ባለው ሁኔታ አጠቃላይ እንግዲህ ያው ሰፊ የሆነ ዝግጅት እና ውጊያዎች ናቸው እየተደረጉ ያሉት። ይህንን የዛሬ ውሎ መረጃዎችን ከግንባር የማድረሳችኋናል። በርከት ያሉ የግንባር መረጃዎች አሉ። እየተከታተላችሁ አብራችሁን ቆዩ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን ሜል ዶትኮም ላይ ልትልኩ ትችላላችሁ። ከብልጽግና አን ፖለቲካዊ መረጃዎችን እንደዚሁ አካትቻለሁ። እነዚህም በቅደም ተከተል ወደ እናንተ አደርሳለሁ። የመጀመሪያው መረጃ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተመለከተ ነው። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሲኖዶሱ ጉባኤ ከባለፈው ጥቅምት 11 ጀምሮ ሲደረግ ነው የሰነበተው። የሲኖዶሱ ዛሬ ተጠናቋል። ሲጠናቀቅም የተለያዩ ውሳኔዎችን ማሳለፉን በተሰጠው መግለጫ ለማወቅ ተችሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በተለያዩ ውሳኔዎችን ወስኗል። በዋናነት እንግዲህ ከዚህ ጋር በተያያዘ አንደኛ ደረጃ እና ሁለተኛ ደረጃ ላይ ያሉ ውሳኔዎች በዋናነት ከሀገሪቱ አጠቃላይ ሁኔታ ጋር የሚገናኙም ስለሆኑ እነሱ ላይ አስተያየቶች እና መረጃውን አቀርባለሁ። አንደኛው ውሳኔ ሁለንተናዊ መረጋጋት እንዲመጣ በኢትዮጵያ ሰላምና መረጋጋት እንዲመጣ እና ይህም ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጽኑ ፍላጎትና ጽኑ መሰረቷ ስለሆነ ሀገራዊ የሰላምና አንድነት ኮሚቴ ተቋቁሟል ብሏል። ይህም እንግዲህ ስራውን ያከናውናል። ከአሁን ጀምሮ በሚቀጥለው ግንቦት ላይ በሚደረገው የቅዱስ ሲኖዶሱ ጉባኤ ላይ አጠቃላይ የሚኖረውን ሪፖርት እያቀርባል። እንግዲህም በኮሚቴ የሰላምና የአንድነት ኮሚቴ ተብሎ በአገር አቀፍ ደረጃ በቤተክርስቲያኗ እየተቋቋመ ነው። ከዛ ባሻገር እንደዚሁ ሁለተኛው ደግሞ በትግራይ ያለውን አጠቃላይ ሁኔታ በተመለከተ የተላለፈው ውሳኔ ነው። እንግዲህ በትግራይ ያለው ሁኔታ በዚህ ውሳኔ ይቀለበሳል ወይም ደግሞ ይሻሻላል ይለወጣል ብሎ መጠበቅ አይቻልም። ሆኖ ግን ቤተክርስቲያኗ፣ በትግራይ ያለውን መንፈሳዊና ቁሳዊ ሀብት ተጠብቆ ሀብትነቱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሆኑ ታውቆ የቀደመው ግንኙነት የአካባቢው አባቶች እና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግንኙነት እንዲቀጥል፣ በዚህም በኩል እንግዲህ ስራዎች እንዲሰሩ ይህም ጥሪ ተላልፏል። እንግዲህ በትግራይ ከህወሓትን ማኩረፍ ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገንጥዬ ወጥቻለሁ የሚለው የራሱን መንበረ ሰላም እያለ የሚጠራው የትግራይ ቤተ ክህነት በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅሮችን እያፈራረሰ ነው የሚገኘው። በትግራይ ውስጥ የሚገኙትን ብቻ ሳይሆን በራያ ቀጠናዎችም የሚገኙና ባለፈው ግንቦት መጨረሻ ላይ በነበረው የቅዱስ ሲኖዶስ ስብሰባ ላይ እንደ አዲስ ሀገረ ስብከት ተብሎ የተቋቋመውን የራያ ወረዳዎችን የስድስቱን ማለት ነው፣ በኮረም ቀጠና እና በአለማጣ ቀጠና የሚገኙ ቤተክርስቲያኖችን ሰሞኑን የህወሓት ታጣቂዎች መዋቅሮችን እያፈረሱ አባቶችን እያሰሩ ካህናትን እየደበደቡ ማህተም እየነጠቁ እንደዚሁም ደግሞ ተቋማቱ በትግራይ መንበረ ሰላማ ቤተ ክህነት ስር የማይሆኑ ከሆነ በሚል ተቋማቶቹን እያፈራረሱ ነው የሚገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይህንን እንደዚሁ ጥሪ ከማቅረብ ያለፈ ያለው ነገር የለም። አሁንም የሀገረ ስብከቱ ሂሳብ ሹም አሁን ወደ መሆኒ ተወስደው ነበረ። አሁን ያሉበት ሁኔታ አይታወቅም ነው የተባለው። ከዚህ ጋር በተያዘ እንግዲህ በትግራይ ያለው የቤተክርስቲያኗ መዋቅር የፖለቲካ ሂደቱን ተከትሎ ተገንጥሎ የወጣ ነው፣ ወጥቷል። ከዚህ አንፃር እንግዲህ ወደፊት የሚሆን ነገሮች አብረው የሚታዩ ይሆናል። ሌሎች ውሳኔዎች እንግዲህ ቅዱስ ሲኖዶስ አባት የሌላቸው አካባቢዎች ላይ አህጉረ ስብከቶች የውሳኔ ሀሳብ ቀርቦ የአባቶች ምደባ ተደርጓል። ይህንንም የሚከታተል ኮሚቴ ተቋቁሟል። ሌላው ከነባሩ ቅዱስ ዮሐንስ መጥመቀ ገድል ውጭ በአንድ ግለሰብ ተዘጋጅቶ መለኮተ ቅዱስ ዮሐንስ በሚል እየተሰራጨ ያለው ህትመት የተሳሳተና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የማይወክል ስለሆነ መታገዱና መወገዙም እንደዚሁ ተገልጿል። ሌላው በአሜሪካ ካሊፎርኒያ፣ ኔቫዳ እና የአሪዞና የኖህ መጥመቀ መለኮት ቅዱስ ዮሐንስ አርሴማ አንድነት ገዳም መንፈሳዊ ኮሌጅ እንዲቋቋም የተጠየቀውን ጥያቄም ሲኖዶሱ ማጽደቁና መቀበሉን ገልጿል። ሌሎችም እንደዚሁ የቤተክርስቲያኑ ውሳኔዎች ተላልፈዋል። ይሄ ነው የሚመስለው እንግዲህ የትግራይ ሁኔታ። ያው ፖለቲካዊ አቋም የተያዘበት ጉዳይ ነው። ሌላው ወደ ወለጋ የሚወስደን መረጃ ነው የማስከትለው። ወደ ወለጋ ስንሄድ በምስራቅ ወለጋ ጊዳ ወረዳ አሊ ተብሎ የሚጠራው ቀበሌ ዛሬ በርካታ የአማራ ተወላጆች፣ ባለሀብቶች በኦህዴድ የብልጽግና ባለስልጣናት ታስረዋል። የታሰሩበት ዋናው ምክንያት ለአካባቢው ባለስልጣናት ከ500 ሺህ እስከ 1 ሚሊዮን ብር ገንዘብ እንዲሰጡ ተጠይቀው ፈቃደኛ ባለመሆናቸው ነው። እንግዲህ ገንዘብ ካልሰጣችሁ የፋኖ ጽንፈኛ ደጋፊ ናችሁ በሚል እናስራችኋለን፣ እንገድላችኋለን፣ እናፈናቅላችኋለን በሚል ማስፈራሪያ ነው። ዛሬ ጸጥታ መዋቅር ልከው ባለሀብቶችን እያሳሰሯቸው በኦሮሚያ ውስጥ እንግዲህ የአማራ ባለሀብቶች ንብረት የሚዘረፍበት ምክንያት በእጅጉ የሚገርም ነው የሚሉት ቤተሰቦቻቸው አንድ የአካባቢው ኦሮሞ ተወላጅ ፍርድ ቤት ሂዶ አንድ የአማራ ተወላጅን ፍርድ ቤት ከከሰሰ በግማሽ ቀን ፍርድ ይሰጣል ንብረቱን እንዲወርስ ስለዚህ ሰውዬ ይፈረድለታል ይህ እንግዲህ በኢትዮጵያም ባለው ሁኔታ አንድ የክስ መዝገብ በትንሹ በትንሹ ከአንድ አመት እስከ ሁለት ዓመት በሚፈጅበት ሁኔታ በግማሽ ቀን የአማራ ንብረት ለመውረስ ፍርድ ቤቶቹ ውሳኔ ይሰጣሉ። ይሄ እጅግ አስቂኝና አሳዛኝ ነው። እንደውም አልፎ አልፎ አንዳንድ የመከላከያ አባላት እንደዚህ የሚያደርጉ አቃቢ ሕግና ዳኞች ላይ እንደዚሁ ባለፈው እርምጃ መውሰዳቸውን ተከትሎ እነ ሽመልስ መዋቅር ደግሞ ከአካባቢ ውጡ እነዚህ የመከላከያ አዛዦች በሚል እነዚህም አይነት ክሶች ሲያቀርቡ ነበር። በጣም ድራማ የሆነ ነገር ነው እየተሰራ ያለው የአካባቢ ብልጽግና ባለስልጣናት በተለያዩ ስልት አማራውን ለምን ራሱን ተከላከለ በሚል ከፍተኛ ሽንፈት ውስጥ ገብተናል በሚል ቁጭት ውስጥ ነው የሚገኙት። በተለይ እንግዲህ በዚህ ሰበብ በተለያዩ ቦታዎች በርካቶችን አጉረው ይገኛሉ። በቱሉዋዩ፣ በነቀምት ጃቶ እስር ቤቶች አሁንም ቶርቸር እየተፈጸመ ነው የሚገኘው። በጃቶ ከሚገኙ እስረኞች መካከል አቶ ፍሳ ውበቱ የተባሉ የሰማንያ አምስት ዓመት አዛውንት ዛሬ በእስር ቤት ውስጥ እያጣጣሩ ነው የሚገኙት። ከፍተኛ ችግር ውስጥ ናቸው። ሕክምናም አላገኙም። በእድሜ መግፋት ምክንያት ለበሽታ ተጋልጠው በእስር ቤት ውስጥ ህይወታቸው ሊያልፍ ነው ሲሉ ቤተሰቦቻቸው ይህንን ጥሪ አቅርበዋል። ወደ ሌሎች መረጃዎች ሲሄድ የነገ ተወካዮች ምክር ቤት ስብሰባ ይደረጋል ተብሏል። የተወካዮች ምክር ቤት አብይ አህመድ በምክር ቤቱ ቀርበው ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ የሚል ነው እንግዲህ መርሃ ግብሩ። ይህንን በተመለከተ የአንድ የምክር ቤት አባል ምን ይጠበቃል? መርሃ ግብር ብቻ ነው ለማሟላት የሚደረገው የብልጽግና አባላት ውዳሴ የሚያቀርቡበት እንጂ የአማራጭ የሀገራችን ቀውስ መፍትሄ መውጫ መንገዶች ከምክር ቤቱ የሚጠበቁበት አይደለም። አብያው እሱ ነው። ምክር ቤቱ የሚያው ነው። የተለመደ ነው። የይስሙላ ምክር ቤት ጠቅላይ ሚኒስትሩ የሀገሪቱን ቀውስ ካላስተካከሉ እንዲሁም ደግሞ መፍትሄ ካላመጡ ከስልጣን እናነሳለን ከኃላፊነት እናባረራለን የሚል ሚናም ሆነ ተነሳሽነት የሌለው የስሙላ ምክር ቤት ነው። ስለዚህ የሚጠበቅ ነገር አይደለም። ኃላፊነቱንም የማያውቅ እና የማይወጣ ምክር ቤት ስለሆነ ከዚህ ስብሰባ ብዙ የሚጠበቅ ነገር የለም። በአመዛኙ እንግዲህ ጠቅላይ ሚኒስተሩ የቀረቡላቸው ጥያቄዎችም ይላሉ የመረጃ ምንጩ፣ አብዛኞቹ የብልጽግና ባለስልጣናት እንግዲህ ጠቅላይ ሚኒስተሩ ሰሞኑን ለሚዲያ ሰራዊት በብልጽግና በኩል የተሰጡትን አጀንዳዎች እንደ መንግስት አቋም ለምክር ቤት አባላት ጠቅላይ ሚኒስትሩ እንዲመልስ ቀድሞ በብልጽግና የምክር ቤት አባላት የቀረበ ነው፣ የተለየ ነገር የለውም ብለዋል። እንግዲህ ነገ የምንከታተለው ይሆናል። ሌላው ብልጽግና የከፍተኛ የፖለቲካ አመራሮችን ለስልጠና ጠርቷል የሚል መረጃም ወጥቷል። ከሚቀጥለው ሮብ ጀምሮ ለአስራ ሁለት ቀናት የብልጽግና ከፍተኛ ባለስልጣናት ስልጠና ይገባሉ። ከቢሮ ኃላፊ በላይ ያሉ የብልጽግና ካድሬዎች ናቸው። ለአስራ ሁለት ቀናት ስልጠና የሚገቡት ስልጠና የሚገቡበት ቦታ በተመለከተ አንደኛው ጅማ ነው። ሌላው ደግሞ እንግዲህ ከዛ በኋላ አዲስ አበባ በአፍሪካ የልህቀት አካዳሚ በሚል በብልጽግና ስራ አስፈጻሚዎች ባለፈው የወሰኑትን ውሳኔ አጀንዳ አድርገው ለመነጋገር እና የብልጽግና ፓርቲን በተመለከተ ነው ስልጠና የሚሰጣቸው ተብሏል። እንግዲህ ከዚህ ጋር በተያያዘም ያሉ መረጃዎችን እየተከታተልን የምናደርሳቸው ይሆናል። ወደ ሌሎች መረጃዎች ስቀጥል ወደ በደቡብ ጎንደር በተለያዩ አካባቢዎች እየተደረጉ ያሉ ውጊያዎችን የተመለከቱ መረጃዎችን ላስቀጥል። በደቡብ ጎንደር በእስቴ በደራ እንዲሁም ደግሞ በጋይንት አካባቢ ውጊያዎች ሲደረጉ ውለዋል። በተለይ በደራ በነበረው ውጊያ እንደዚሁ ከፍተኛ የሆነ ወታደራዊ ቁሳዊ ኪሳራ ደርሷል። በዚህ ግንባር የመንግስት ኃይል መግባቱ ተከትሎ በሌላ አቅጣጫ ደግሞ ፋኖ ወሳኝ የተባለ ከተማ ተቆጣጥሯል። ከዚህ አንፃር ያለው መረጃ ምንድን ነው? እንግዲህ የነበረውን ውጊያ በሁለት አቅጣጫ ነበር። በደራ የነበረው አንደኛው ሳና ተብሎ በሚጠራ ግንባር ነው። እንግዲህ እስከ ማለዳ 12 ሰዓት እስከ ግማሽ ቀን የቆየ ነው። ሁለተኛው ደግሞ ቋሊሳ ተብሎ በሚጠራ ቦታ በውጊያው ከፍተኛ የሚባል ሰብአዊና ቁሳዊ ወታደራዊ ኪሳራ ደርሷል። ከማለዳ ጀምሮ በነዚህ ግንባሮች በነበረው ውጊያ ቁጥራቸው በውል ያልታወቁ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። እንደዚሁም ደግሞ የነፍስ ወከፍ መሳሪያዎች፣ ወታደራዊ ቁሳቁሶች እና ሎጂስቲክ በፋኖጅ ገብቷል። የመንግስት ኃይልም እንደዚሁ ወደኋላ ወደ ገላውዲዮስ አስክሬንና ቁስለኛ ይዞ ወጥቷል። ከግማሽ ቀን አካባቢ የጉዳት መጠኑ በሁለቱም በኩል በፋኖ በኩል የጉዳት መጠን አለ፣ በዝርዝር አልታወቀም፣ እየተጣራ ነው ያሉት የመረጃ ምንጮች፣ ተጨማሪ ኃይል ግን ከስቴና ከመካነ ኢየሱስ ወደ ልጫ አርብ ገበያ ገላውዲዮስ እና ውባን ተተራራ ተብሎ ወደሚጠሩት አካባቢዎች ስለመንቀሳቀሱ ገልጸዋል። ከዚህ ባሻገር እንግዲህ አሁንም በአካባቢው ተኩስ ይሰማል። በተለይ ዙ 23 አልፎ አልፎ ይተኮሳል። ዝርዝር መረጃዎች እንደደረሱ ወደ እናንተ የሚደርሱ ይሆናሉ። በዚህ ቀጠና እንግዲህ ወደ ደቡብ ጎንደር፣ ሌላው በታሽጋይንት እንደዚሁ ከጠዋት ጀምሮ ውጊያ እየተደረገ ነው የሚገኘው። በነገራችን ላይ ከላይ የተገለጸው ደራም በሁለቱ ቦታዎች በቋሊሳ እና በሳና ተብሎ በሚጠሩ አካባቢዎች የነበረው ውጊያ የመንግስት ኃይል በሌሊት በሁለት አቅጣጫዎች ተንቀሳቅሶ ነው። ታችጋይንትም እንደዚሁ በሁለት አቅጣጫዎች የተንቀሳቀሰ የመንግስት ኃይል ጋር ነው ውጊያ ሲደረግ ያረፈደው። አሁንም ተጨማሪ ኃይል ወደ አካባቢው ስለመሰማራቱ የመረጃ ምንጮች ገልጸዋል። ታች ጋይንት ከጠዋት ጀምሮ ውጊያ እየተደረገ ነው ያሉት የዓይን እማኞች፣ የመንግስት ኃይል ከሁለት አቅጣጫ ሌሊት ወደ ፋኖ ቀጠናዎች ተንቀሳቅሷል ነው ያሉት። አንደኛው ከላይ ጋይንት ከነፋስ መውጫ ወደ ቤተ ዮሐንስ፣ ደንበጣ፣ ኤፍራታ እንደዚሁም ደግሞ በረንታ ተብሎ የሚጠሩ ተራሮች በኩል ኃይል ተጠግቶ አድሮ የፋኖ ቀጠናዎች ከበባ ውስጥ ለማስገባት ነው ወደ አጋት ተራሮች እንደዚሁ ጥቃት መክፈቱን ሁለተኛው የመንግስት ኃይል ደግሞ ከአርብ ገበያ ከተማ በመነሳት ወደ አጋጥ በትልቅ ወንዝና ዝና በመጋ በኩል ስለ መግባቱና ይህንን ተከትሎ ዛሬ ረፋድ ውጊያ መደረጉ ነው። ከረፋድ ጀምሮ በሁለት አቅጣጫ ውጊያ ተደርጓል። በውጊያው የደረሰው ጉዳት አልታወቀም። ውጊያው በቡድን መሳሪያዎች የታገዘ ነበር ተብሏል። የመንግስት ኃይል ዋና ዓላማው የፋኖን ቀጠናዎች መያዝና መቆጣጠር ነበረ። ሆኖም ግን አልሆነም የሚሉት የመረጃ ምንጮች ከሰዓት በኋላም እንደዚሁ እንደገና ውጊያ ተቀስቅሷል ብለዋል። ሌላ ሶስተኛ ግንባርም እንደዚሁ ከወረደ ዋና ከተማ ገበያ ወደ አንሰት አቅጣጫ የወጣ የሚሊሻና የአድማ ብተና ኃይልም እንደዚሁ የአጸፋ ምላሽ ተሰጥቶ ተመልሷል ያሉት፣ በዚህ ውጊያ የ64ኛ ክፍለ ጦር አንደኛ እና አምስተኛ ሬጅመንት ተጨማሪ የሚሊሻ የአድማብተና ኃይል እንደዚሁ ከኤፍራታ ተራሮች እስከ አጋጥ በረንታ ተራሮች፣ አማኔል ተራሮች ድረስ እንደዚሁ ተጨማሪ ኃይል ስምሪት ወስዶ ከሰዓት በኋላም በአካባቢው እንደዚሁ ውጊያ ስለመኖሩ ተገልጿል። እንግዲህ ይህንም በተመለከተ መረጃ ያደረሱ የመረጃ ምንጮች ፋኖን በተለያዩ አቅጣጫዎች ከበባ ውስጥ ለማድረግ ሌሊት የተወሰደ ስምሪት ነው ብለዋል። እንግዲህ የገብርዬ ክፍለጦር ማዘዣ አካባቢዎችን በሌሊት ለመቆጣጠር የተደረገ የመንግስት የጸጥታ ኃይል ስምሪት ነው። በሌሎች አካባቢዎችም እየተደረጉ ያሉ ሰሞነኛ ዘመቻዎች የሌሊት የሽምቅ ውጊያ የሚባሉት ናቸው። በሌሊት በአድማ ብተና ሚሊሻ እንዲሁም ደግሞ የመከላከያን እየመሩ እየሄዳሉ። ውጊያዎች በዚህ መንገድ ነው እየተከፈቱ ያሉት። ወደ መተማ ስንሄድ እንደዚሁ በመተማ በተፈጸመ ድንገተኛ ጥቃት ስብሰባ ተበትኗል። እንደዚሁም ደግሞ ጉዳት ደርሷል ተብሏል። ከሽመለ ጋራ ተብሎ ወደሚጠራው አካባቢ የብልጽግና ባለስልጣናትን አጅበው ሲንቀሳቀስ በነበረ ወታደራዊ ተሽከርካሪዎች ላይ ሁለት ቦታዎች ላይ ጥቃት ተፈጽሟል። የአንደኛው የደፈጣ ጥቃት የተፈጸመው ቢቢኮ ተብሎ የሚጠራ አካባቢ ሲሆን ሁለተኛው ደግሞ እንደዚሁ ሽመለ ጋራ አካባቢ ነው። በተፈጸሙት የደፈጣና የድንገተኛ ጥቃቶች ቁጥራቸው በላ ያልታወቀ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖ እጅ ገብተዋል ያሉት የመረጃ ምንጮች የደረሰው ጉዳት ግን በዝርዝር አልታወቀም። በዚህ ምክንያት ስብሰባ አልተደረገም። የመንግስት ኃይልም ባለስልጣናትን ይዞ ወደ ገንዳ ውሃ ዞኑ ከተማ ተመልሷል። በዛሬም እንደዚሁ ከገንዳውሃ ለስምሪት የወጣ የመንግስት ኃይል የተወሰነ ተኩስ ካደረገ በኋላ ወደ ኋላ ተመልሷል ነው የተባለው። ትላንትና ሽንፋ ከመተማ ቋራ በነበረው ውጊያ እንግዲህ ከ27 በላይ የመንግስት ኃይሎች የሞትና ቁስለኛ ሲሆኑ አራት የፋኖ አባላት የሞት ጉዳት፣ እንደዚሁ ደግሞ ሌሎች አምስት ቀላልና ከባድ ቁስለኛ መሆናቸውን ከአካባቢ የወጡ መረጃዎች ያሳያሉ። ከነዚህ ከመንግስት ኃይሎች ውስጥ የሻለቃ አዛዥ እና ምክትል የሻለቃ አዛዥ በተለይ በአድማ ብተና በኩል ይገኙበታል ነው የተባለው። ይህንን በተመለከተ ከሽመለ ጋራ ውጊያ ጋር በተያያዘ የመይሳው ካሳ ኮር ህዝብ ግንኙነት አህዛዊ መረጃዎችን አውጥቷል። በዚህም እንግዲህ የሽምቅ የጸረ ሽምቅ ውጊያ ዘመቻ መሪ እና የፖሊስ አስተባባሪን ጨምሮ ከ35 በላይ የመንግስት ኃይል በዚህ ውጊያ ሙትና ቁስለኛ ሲሆን 39 በላይ የሚሆኑ ደግሞ እንደዚሁ ቁስለኛ ሙት ነው እንግዲህ 35፣ 39 ደግሞ ቁስለኛ ሆነዋል ሲሉ አህዛዊ መረጃዎችን እነሱ ገልጸዋል። እነዚህ አህዛዊ መረጃዎች የክፍለ ጦሩ ናቸው። ወደ መረጃዎቹ ቀጥላለው። በላይ ጋይንት እንደዚሁ የልዩ ኮርስ ስፔሻል ኮርስ የፋኖ አባላት ስልጠና አጠናቀው መመረቃቸውን የሚገልጽ መረጃ ደርሷል። ከአማራ ፋኖ ህዝበ ድርጅ ጎንደር ጠቅላይ ግዛት እዝ የተገኘው መረጃ እንደሚያሳየው 206ኛ ኮር አንበሳው ጋይንት ክፍለ ጦር እንግዲህ በአይነቱ ለየት ያለ የፋኖ አባላት የኮማንዶ ስልጠና አድርገናል ነው የሚለው ይህም የልዩ ኮር ሰልጣኞች የፋኖ አባላት ተመርቀዋል ተብሏል። እንግዲህ ሰሞኑን በተለያዩ አካባቢዎች የፋኖ አባላት የኮማንዶ ስልጠና እንዲሁም ደግሞ የእግረኛ መሰረታዊ ወታደርና የአካል ብቃት ስልጠናዎችን ወስደው እየተመረቁ መሆናቸው ይታወቃል። ሌላው መረጃችን ወደ ሸዋ የሚወስደን ነው። በሸዋ መራቤት ቀጠና በመራቤት በኩል ፌጥራ ከፌጥራ ከዓለም ከተማ ማለት ነው። እንዲሁም ደግሞ ከለሚ በጃማ የጎፋ እና ወደ ጋን ማርያም በተባሉ ቦታዎች ለውጊያ ከገባ የመንግስት ኃይል በዋናነት የአየር ወለድ ኮማንዶ እና የአካባቢው የጸጥታ ኃይል አድማብተናና ሚሊሻ ጋር ውጊያዎች ተደርገዋል። በተመሳሳይ እንደዚሁ ከደነባ ጭምር አራት አቅጣጫዎችን አስፍቶ የመጣ የመንግስት ኃይል ጋር በተደረገ ውጊያ ሰባዊ፣ ቁሳዊ ወታደራዊ ኪሳራ መድረሱን ነው ለማወቅ የተቻለው። በዚህ እንግዲህ የመንግስት በተለይ የአየር ወለድ ኮማንዶ አባላት ጉዳት አስተናግደዋል። የወጡ እንግዲህ የምስል ማስረጃዎችም እሱን ነው የሚያሳዩት። በተለይ ጋን ማርያም ተብሎ በሚጠራው አካባቢ በነበረው ውጊያ የኮማንዶ አባላት ጉዳት ሲደርስባቸው ታጥቀዋቸው የነበሩ የነፍስ ወከፍ መሳሪያዎች፣ ሬዲዮ እና ወታደራዊ ቁሳቁሶችን ጨምሮ በፋኖች ስለመግባታቸው ተገልጿል። እንግዲህ በሁለቱም በኩል ጉዳቶች መኖራቸውን የገለጹት የመረጃ ምንጮች አሃዛዊ ቁጥሮች እየተጣሩ ነው ተብሏል። ትክክለኛ አሃዛዊ መረጃዎች እስካሁን ድረስ በውል አልታወቁም። ወደ ሌላ መረጃችን ስቀጥል ወደ ፋኖ መቀላቀልን የተመለከቱ መረጃዎችን አደርሳለሁ። በተለያዩ አካባቢዎች እንግዲህ ባለው ውጊያ እንዲሁም ደግሞ ባለው አጠቃላይ ሁኔታ በመሰላቸት እንዲሁም ደግሞ ዓላማውን ባለመደገፍ እና ከራስ ጋር የሚደረገውን ውጊያ በመቃወም በተለያዩ አካባቢዎች የአድማ ብተና የሚሊሻ አባላት ወደ ፋኖ እየተቀላቀሉ መሆናቸው ነው እየተገለጸ የሚገኘው። በዚህም በሚዳመራኛ መራኛ ሸዋ በጎጃም ማቻከል፣ በወሎ ጋሸና እና አምባሰል፣ በጎንደር መተማና አካባቢው የሚሊሻ አባላት የአድማብተና አባላት እንዲሁም ደግሞ የመከላከያ አባላት ወደ ፋኖ መቀላቀላቸው ተገልጿል። ከተቀላቀሉት ውስጥ የአስር አለቃ እና የመቶ አለቃ ማዕረግ ያላቸውም ጭምር ይገኙበታል ነው እየተባለው። ከዚህ ባሻገር እንግዲህ በሰሞኑ በተለያዩ አካባቢዎች ያለውን የሰራዊት መበተንና ከግዳጅ ቀጠና መጥፋትና መክዳትን ተከትሎ ጀኔራሉ ጠዋት በውርጌሳ በኩል ስብሰባ ሰብስቦ ከመከላከያ አባላት የተነሱለት ጥያቄዎችን በተመለከተ በዝርዝር አድርሻቸዋለሁ። እንግዲህ የሚያሳየው ሰራዊቱ አሁንም ለመዋጋት በቂ ምክንያት የለንም እያለ ጀኔራሎቹ ግን አሁን መዋጋት አለባችሁ በሚል ያው ሰራዊቱ ያለበት ሁኔታ በጥያቄዎቻቸው አሳይተዋል። አንዳንድ ወታደራዊ አመራሮችም ሰራዊቱ እረፍት ይፈልጋል፣ ሰላም ይፈልጋል የሚሉ አቋሞችን እያንጸባረቁ ነው የሚገኙት። እንግዲህ በጦርነቱ ውስጥ ያለውን አጠቃላይ ውድመት በመመልከት ነው ይህንን እያሉ የሚገኙት። ሰሞኑን በወልዲያ ከተማ ከፌዴራል መስሪያ ቤቶች ተጠሪ ሰራተኞች ጋር በተደረገ ስብሰባ አንድ ኮሎኔል ሰራዊቱ በከፍተኛ ሁኔታ ውጊያ ሰልችቶታል፣ ማረፍ ይፈልጋል እናንተ ሰላም አምጡ ብሏል። እንግዲህ ህዝቡ ደግሞ ሰላም ያለው በእናንተ እጅ ነው በሚል ምላሽ መስጠቱን በዝርዝር እንግዲህ ባለፈው መረጃ አድርሻቸዋለሁ። በመረጃዎቹ ቀጥላለሁ። ወደ መረጃዎች ቀጥል። ጎንደር ዙሪያ የሚወስደን መረጃ ነው የማስቀጥለው። በጎንደር ዙሪያ ጠዳ ከተማ አቅራቢያ በሚሊሻ አባላት ላይ ድንገተኛ ጥቃት ተፈጽሟል። በተፈጸመው ድንገተኛ ጥቃት ጉዳት ደርሷል። ወጣቶችን በአካባቢው እየደበደቡ እያሰሩ እንደውም ደግሞ የፋኖ ደጋፊ ናችሁ በሚል ጫና ውስጥ እያስገቡና ገበሬዎችን መሳሪያችሁን አምጡ ትጥቅ ፍቱ በሚል ሲንቀሳቀሱ በነበሩ የሚሊሻ አባላት ላይ ነው እንግዲህ ድንገተኛ ጥቃት ተፈጽሞ ጉዳት እየደረሰው ቁጥራቸው በውል ያልታወቁ የሚሊሻ አባላት እንደዚሁ ይህን ሞት እና የአካል ጉዳትን ጉዳት አስተናግደዋል። ቁጥራቸው በውል አልታወቀም። ይህ የሆነው እንግዲህ ጎንደር ዙሪያ ነው። በጎንደር ዙሪያና በአካባቢው እንግዲህ የግል ትጥቅ ያላቸው ጭምር ወደ ግዳጅ እንዲገቡ ባለፈው የተግባራዊ እንቅስቃሴ መጀመር የጸጥታ ሰዎች እያስገደሉ መሆናቸው ይታወቃል። በክልል ደረጃ እንግዲህ የግል መሳሪያ ያላቸው ሰዎች የፋኖ ጋር የማይዋጉ ከሆነ መሳሪያቸው ይነጠቃል የሚል ትዕዛዝ መተላለፉ ይታወቃል። ወደ መጨረሻው መረጃችን ሲሄድ እዚሁ ደቡብ ጎንደር የሚመልሰን መረጃ የሚያስቀጥለው በደቡብ ጎንደር መካነ ኢየሱስ ከተማ ፋኖ ከሳብ በኋላ ስለመቆጣጠሩ ለማወቅ ተችሏል። ፋኖ መካነ ኢየሱስ ከተማን የተቆጣጠረው አብዛኛውን የከተማን አካባቢ ሲሆን ፋኖ በቁጥጥር ስር ሲያውል ከተማውን የመንግስት ኃይል አድማ ብተና የመከላከያ አባላት አቦ ተራራ ተብሎ ወደሚጠራው አካባቢ ወጥተዋል፣ ነው እየተባለው። ወደ ተራራ ወጥተው ሰፍረዋል፣ ይሄ ሆነው ይላሉ የመረጃ ምንጮቹ። ዛሬ በሾለክትና በደራ ገላውዲዎስ ልጫ የነበረውን ውጊያ ተከትሎ ከተማውን ለቀው ሽፋን ለመስጠት ወይም ደግሞ ለማገዝ ከተማው ውስጥ ካምፕ የነበረው ኃይል መውጣቱን ተከትሎ ፋኖ በሌላ አቅጣጫ መግባት ከተማውን ተቆጣጥሯል። ከተማውን ፋኖ ያለው ውጊያ ነው የተቆጣጠረው። አሁን በዚህ ሰዓት ከተማው አጠቃላይ እንቅስቃሴ ቁሟል። ተማሪዎችም ከትምህርት ቤት ሳይወጡ ነው ይሄ መረጃ የተሰማው። ይህንን ተከትሎ እንቅስቃሴዎች ቁመዋል ነው የተባለው። መንግስት ግን ከጋሳይም ከደብረ ታቦርም ተጨማሪ ኃይል ወደ ከተማው ለማስገባት እንቅስቃሴ እያደረገ መሆኑን ነው መረጃዎች የሚገልጹት። እንግዲህ ሰሞኑን እስቲ አካባቢ በነበረው ውጊያ የወረዳው አብዛኛው የሚሊሻ ኃይል ማለቁ ይታወቃል። ይህም የሚሊሻ ኃይል በውጊያ እስከመቶ የሚደርሱ እንዲሁም ደግሞ ከውጊያ ሁለተኛው ቀን በኋላ ደግሞ እስከ ሀምሳ ሁለት የሚደርሱ የቡድን መሳሪያ ጭምር ያዙ የሚሊሻ አባላት ወደ ፋኖ መቀላቀላቸውን ተከትሎ አሁን በወረዳው ሚሊሻ የሚባል በቁጥር እዚህ ግባ የሚባል አይደለም፣ ወይ ደግሞ የሚሊሻ የለውም ተብሎ ሊገለጽ ይችላል። የሚሊሻ መስሪያ ቤቱም እንደዚሁ ቢሮ ባለፈው በነበረው ውጊያ መቃጠሉን ነው መረጃዎች የሚጠቁሙት። ለሳፊ ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ የቻናሉ ቤተሰቦች እንዲሆኑ ለሌሎችም ቻናሉን በማስተዋወቅ አብራችሁ ስለሆናችሁ በእጅጉ አመሰግናለሁ። ጥቆማ ዜናችን ሜል ዶት ኮም ላይ የሀሳብ አስተያየቶቻችሁን ላኩልኝ ይታ